ሰላም ሰላም፣ ውድና የተከበራችሁ የአማር ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱላ። ዛሬ ያው ይሄ ቪዲዮ ይጫን አይጫን እኔ የማውቀው ነገር የለኝም። እንዴት በዚህ እንዴት የአማር ቤተሰቦች ብላ ቪዲዮ ላይ ልትመጣ ቻለች ምናምን፣ ብዙዎቻችሁ ያው ልትወዛገቡ ትችላላችሁ። እንግዳም ልሆንባችሁ ይችላለሁ። ዛሬ ያው ለየት ባለ ቪዲዮ ደስም የሚል ነው ደስም የማይላለ ብቻ ለየት ባለ ቪዲዮ ነው የመጣሁት። ያለሁት ወሎ ነው፣ ወሎ ደሴ መጥቻለሁ። ትላንትና ነበር የመጣሁት፣ ግን ደክሞኝ ስለነበር ነበር ትላንትና ቪዲዮ ልቀርጽላችሁ አልቻልኩም። በቃ ጧት ላይ አድሬ ምናምን ከጧት ጋር ቀርጻለሁ ብዬ ነው ያሰብኩትና አሁን መጥቻለሁ። ታይ እየቀረስኩ በራሴ መንገድ ነው እየቀረስኩ ያለሁት፣ በራሴ ስልክ ነው እየቀረስኩ ያለሁት። እንደምታዩት እሱ የአማር ጓደኛ ነው፣ ተዋውቁት በዚሁ አጋጣሚ ዮናስ ይባላሉ። ጓደኛ ነው አማር ዮናስ ይባላል። እሺ ያማር ጓደኛ ነውና እሱም ነው የተባበረኝ አሁን ስላለው ነገር ምናምን ሁሉ ማለት በርግጥ ፊት የሚዞርብኝ አይነት ልጅ ነኝ አሁኑ በሰራሁት ነገር። ግን እናንተ የምታውቁት ነገር አለ። አማርም ደግሞ ከእናንተ እኩልም ያውቀው ነገር አለ። ሁለታችሁም በዚህ ነገር ሰርፕራይዝ ነው የምትሆኑት ማለት ነው። እና እሱ ግን ያውቃል። ይሄን ነገር ያውቃል፣ በደንብ ያውቃል። ከዚህ በፊትም ነገር ያለው ምናምን እና አሁን አልተቸገርኩኝም። እሱን ለመናገር ያለውን ነገር እንደዚህ እንደዚህ ነው ብዬ ለማስረዳት አልተቸገርኩም። በቀላሉ ነው እንትን የተረዳኝ ማለት ነው። ብቻ አሁን በሴ መጥቻለሁ። አጠረ ላድርግላችሁ፣ የአማር ቤት እዚሁ ቅርብ ነው፣ ደርሻለሁ። እንትን ቪዲዮ ከመግባት የቤት ፊት ልቅረጽላችሁ፣ ለያዝላችሁ። እናንተ ማወቅ ያለባችሁ ነገር ስላለ የግድም ማወቅ ስላለባችሁ፣ በቃ ግዴታ ቪዲዮ ለያዝ ብዬ ነው። እሱ አያውቅም ይሄን ነገር ምናምን ቻሱ ሂደን ያለውን ነገር እምናይ ይሆናል። እናንተ ምንድነው ምንድነው ይሄ ነገር ልትሉ ትችላላችሁ። ብዙውን እሱ ነግሯችኋል። ከኔ ባለፈው ቪዲዮ አይታችሁታል ብዬ አስባለሁ ብዙዎቻችሁ። አስረድቷችኋል። ያው ልጁም የራሱ እንደሆነ ተናግሯል። ኒካ እንዳለውም ተናግሯል። ኒካ ያያለሽ ነው ወይ እንደዚህ ምታረጊው? ኒካ ያያለሽ ብዙዎቻችሁ፣ ማለት ብዙ ኮሜንት በቃ ልክናችሁ በእናንተ መንገድ ቢሆን እኔም የምረዳበት መንገድ ነው። ግን ዘላችሁ በቃ ሰው ላይ ከመፍረዳችሁ በፊት ምንድን ነው ብላችሁ ወደኋላ ተመልሳችሁ ብታውቁ ጥሩ ነበረ። ያው እኛ ደግሞ ያሰብነው ዋናው ነገር ዙሩ ዋና ሀሳቡ የምፈልገውም እናንተም ጋር እሱም ጋር ሪል መስሎ እንዲታይ ነው፣ በቃ የፈለግኩት ዋና ሀሳቡ ይህን ነበረ። የምንፈልገው እሱን እሱን እንደዛ ለማድረግ ይህን መንገድ ነበር የተጠቀምኩት፣ ምክንያቱም አማራጭ አልነበረኝም በሰዓቱ ላይ። እኔ እነሱ ተጋጭተን ነበረ። ያው ስትኖሩ አደለም ባለትዳር ሆናችሁ ዝም ብላችሁም ትጋጫላችሁ አደለም ከሰው ጋር እና ተጋጭን። ስንጋጭ ደግሞ በቃ እንደሰማችሁ ነው። እሱም ጊዜ ውሰጅ እኔም ደግሞ ጊዜ ልውሰድ፣ አንቺም ቤተሰብ ጋር ሆነሽ ጊዜ ውሰጂ እኔም ወደ ወሎ ልሂድ እና ቤተሰቦቼ ጋር ጊዜ ልውሰድ ብሎ እዛ ጋ ተለያየን ማለት ነው። እና በዛ አጋጣሚ እኔ እንዲሄድ ማለት ጊዜ ውሰጂ፣ ጊዜ ልውሰድ እንዲለኝ አልፈለግኩም። ሶ የዛን ሰዓት ደግሞ ሲመስለኝ ሁለት ወር አንድ ወር ምናምን ነው አንድ ወር አንድ ወር ወር እርጉዝ ነበርኩኝ በዛን ሰዓት ላይ እና እንዴት በዚህ ሰዓት በዚህ ሰዓቴ ቤተሰብ ጋር የሆነች ጊዜ ውሰጂ ይለኛል? ከጎኔ መሆን የነበረበት እሱ ነበር ምናምን የሚል አስተሳሰብ ፈጥሮብኝ እና በጣም አናዶኝ ነበረ። በሰዓቱ ላይ ያው ልጅነትም አለ ሁለታችንም እንደምታውን ልጅ ነን፣ እልህ የሚባልም ነገር አለ። እንዴ እሱ እንደዚህ ብሎኝ እኔማ አልቀመጥም። እኔም ቤተሰብ ጋር ሆኜ እሱ ቤተሰቦቹ ጋር ሆኖ ጊዜ ውሰጂ እንዳለው ምናምን ብዬ ወደ ወሎ መጣሁ ማለት ነው እና እንዳጋጣሚ ሆኖ ደግሞ ወሎ ቶፊቅ መጥቶ ነበር ወደ ወሎ። ሶ ያሰባችሁት ነገር እንደዚህ ከቶፊቅ ጋር ልጁ የቶፊቅ ነው ትላላችሁ፣ ኒካላችሁ ወይ ምናምን ከቱ ብዙዎቻችሁ ያው ለመገመት ትሞክር አያር። አይደሉም እነሱ ቤተሰብ ናቸው የምትሉ አላችሁ፣ ትና ወንድም ናቸውም ትላላችሁ። የምርም ነው ማለት ያመረራችሁ አላችሁ። ብዙዎቻችሁ ደግሞ የምታውቁ አይ የምትሉ አላችሁ። እና እንደዛ ሲለኝ በቃ የተጠቀምኩበት መንገድ ነው ቶፊቅ እኔ እናሱ እኔ እናሱ አውርተን የተጠቀምንበት መንገድ ነው። ያው ዋና ሀሳቡን አሁን እዚህ አልነግራችሁም። እናንተም ገምቱ፣ ሰርፕራይዝ ነው የምትሆኑት ከእሱ ጋር ብቻ። ያው አጠር ላርግላችሁ ወሬ አላዛዛባችሁ ያለሁት አሁን የአማር ቤት እዛኛው ግቢ ነው፣ አሁን እዚህ ለቪዲዮ ብዬ ጥላ ቦታ ላይ ነው ያለሁት። እሺ የሚለኝ ይመስላችኋል ወይም የነገርኩትን ነገር የሚያምነኝ እኔ አይመስለኝም። ማለት ብዙ ነገር ከዚህ በፊት በቃ ኢቨን ፊት ራሱ አልሰጠውትም እንደዛ አዲስ አበባ መጥቶ ያለውን ነገር እንደዛ ሲሆን ምናምን እናንተ ካሜራ ላይ የወጣውን ነገር ነው የምታውቁት። ግን ከካሜራ ጀርባ ራሱ ብዙ ነገር ብሏል ብዙ ነገር አድርጎ ነበር። ግን በደንብ በቃ ልየው እንደዚህ ማለት የኔም በቃ አስተሳሰብ ሆኖ በደንብ ልየው ብዬ ፊት እራሱ አልሰጠውትም። ግን በስተ መጨረሻ ተስፋ ቆርጦ እሱ ወደ ወሎ ተመልሶ ሄዷል። አሁን ያለው እዚህ ነው። ያኔ እሺ የሚለኝ አይመስለኝም። ያው እንግዲህ እስኪ ጓደኛውም አለ፣ ጓደኛው ደግሞ ያለውን ነገር ሞር ሲያስረዳው እና ደግሞ ቤተሰብ ማስገባት ካለብኝ በቤተሰብ ለቤተሰቦች፣ ለእናት፣ ለአባት ደውዬ ያለውን ነገር እንዲነግሩ ታደርጋለሁ። መገኘትም ካለባቸው እንድገኙ አድርጌ እሱን ለማሳመን ዙሩ የማላደርገው ነገር የለም። ማወቅ ስላለበት እውነታውን ማለት ነው። እናንተም ደግሞ እስከዛው ዶ አርጉልኝ እና እስኪ አንተም ነገራቸው ያለውን ነገር አማር እንኳን ብዙ ተጎድቶ ነበር። ብዙ የተጎዳ ልጅ ነበረ። ብዙ ነገር አሳልፎ ነበር። አሁን በጣም ነው ደስ የሚለው የትላንትና ሕይወቱን ስለማውቀው እኔ በጣም በደስታ ይቀበላል ብዬ ተስፋ አድርጋለሁ። ምክንያቱም ደግሞ በጣም ብዙ ነገር ስላወራን እኔ እና እሱ ለዛ ስለሆነ በጣም ደስተኛ ነው ብዬ ነው የማስበው። እኔም በጣም ስታቁኝ አሁን በደንብ ያለውን ነገር ስታውቁ እኔም ላይሽ ታማሩ የነበራችሁ ሰዎች ተወዱኝ ያላችሁ እያስባለሁ ብቻ እስኪ ያለውን ነገር አብሬ እንሂድና ላሳያችሁ። ቤት ነው ብሎኛል እሱ ቀድሜ ልኬው ነበረ። ቤት ነው ያለውና እኔ ቶሎ ብሎኝ ነው አሁን የመጣ ነው። ብቻ እስኪ አብረን እንሂድና እኔ እሺ የሚል ይመስላል። እኔ ግን በቃ ገፍትሮ ነው እንሂድ በቃ ብሎ ምን እንደዚህ ነው ያሳልፈልሽ ስለሆነ እንደዚህ አያደርግም። በጣም ብዙ መከራዎችን አሳልፏል። በጣም ተጎድቶ ስለነበረ እንደዚህ አይነት ነገሮችን አያደርግም። እኔ በጓደኛዬ ደግሞ ስለምተማመን ስለምትተማመን ስለማ እኔ በባሌ ይተማመን ነበር፣ ግን በጣም ስላስቀየምኩት በጣም በቃ እውነት መስሎታል ያለው ነገር እና እሱ ይሄን እንጃ፣ ብቻ ወላይ ተጨንቆኛል ነው የሚባለው። ያው ቤተሰብ እንግዲህ ቤቱ ይሄ ነው፣ የእናቱ ቤት እዚህ ነው፣ እናቱ ጋና ያለው አለው። ፈርቻለሁ። ግን እኔ እንጃ በጣም ነው የፈራሁት። በቃ ገፍትሮ ወዲህ ውጭ ምናምን የምን እንደዚህ ነው የሚል ነው የመሰለኝ። ቻን ያለ አቅም ያለውን ነገር አብረን እናያለን። ውስጤ፣ ልቤ እንዴት እንደሚመጣ ብታዩ ብቻ። እናንተም እስኪ ገምቱ ያለው ነገር። ቪዲዮውን ከማየታችሁ በፊት ቀድማችሁ እየገመታችሁ ኮሜንት ላይ አስቀምጡልኝ። እኔም በር ላንኳኳና በቃ ይለይልኝ ብዬ አሁን በቆራጥነት ተነስቻለሁ። እስኪ አብረን

ይህም እኮ ጥሩ ነገር ተነጋግራችሁ መወያየት መፍታት ያለበት ነገር ስላል ያን ነገር ለመፍታት ነው። ላስረዳ ያለውን ነገር ቁጭ በልና ልንገር፣ ሌላ ሰው እየሆንክብኝ ላስረዳ ልንገር። እሱን ነገር ደግሞ ላስረዳ ቁጭ እንበልና ያለውን ነገር ልንገር ነው አንተም ቤተሰቦች ማወቅ ያለባቸው ነገር ስላለ ነው። ካሜራ በሳል ነግርህ፣ እየቀረጽኩኝ ያለሁት ቤት እንዳለ ደግሞ እሱ ስለነገረኝ ነው የመጣሁት፣ እዚህ ድረስ። ምንም ምን ልጅ ነገር አለው ምንድነው? ሰልፎ ይሄን ሁሉ ጊዜ አዲስ አበባ እያለሁ ወደ ደሴ ሳልመጣ ለምን አለቀሽ? እሺ፣ ለእሱ ይቅርታ። እሺ፣ ለዚህ ነው ይቅርታ። እኔ ቶሎ ትሄዳለ ትመለሳለ የሚል አስተሳሰብ አልነበረኝም። በቃ አትሄድም አትሄድም ብዬ ነበር ያሰብኩት። ሌላ ሰውዬ የሆነ ነገር ሁሉን ነገር ታውቃለህ። አዲስ አበባ ድረስ እጄ ስንት ነገር እንደተፈጠረ ታውቃለህ ለእኔ የሚነገረች ነገር ስላለ ቢያንስ ያን ነገር እንኳን አዳምጣትና በተረጋጋ መንፈስ አዳምጣትና ያን ነገር መፍታት እንችላለን። አይሻልም? ብታዳምጣት ይሻላል። መጀመሪያ ወሩን አዳምጣውና ከተረጋጋ እሺ፣ እንደዚህ ሆነ። እንዴት ነው? እኔ ላወራ ቁጭ በልሽ እና እንቀመጥና እናውራ እሺ ሳወራ በደንብ ማለት ለማዳመጥ ሞክር፣ ልታስቆመኝ እንዳትሞክር ማለት ነው። ሳወራ በደንብ ማለት ከልብ ከሰማኝ ይገባል፣ ትረዳኛለህ ብዬ አስባለሁ። አሁን ባለበት ሁኔታ ውስጥ እንደዚህ ሆና ከሆነ ግን አረለም፣ ለመግባባት ምንም ደረጃ ላይ ልንደርስ አንችልም ማለት ነው። እኔ እናንተ ገብቷል እሺ። እኔ እናንተ ተገርተናል ነበር አዲስ አበባ እያለን ተጋጭተን ነበር አይደለ? ተጋጭን ጊዜው ሰጂ ምናምን አልከኛ። በዛ ሰዓት እኔ በዛ ሰዓት የስምንት ወር ጉዝ ነበርኩ። ያን ዶር እሺ፣ በጣም ጥሩ። በዛ ሰዓት እኔ እናንተ ስንጋጭ ቤተሰብ ጋር ሆነች በቃ፣ ጊዜው ሰጂ እኔ ወደ ወሎ ሂጂ ቤተሰቦች ጋር ጊዜው ሰጂ ምናምን ብላ ተታኝርካ ሻውን ኮ ምን ነገር አትበለኝ። ያለውን ነገር እንዴት እንደሆነ ላስረዳ ስለፈለኩ ነው ወደኋላ መመለስልህ ማለት። ቤተሰቦችም በዚህ ሁኔታ ውስጥ ከሆነን መግባባት አንችልም። ልሰማኝም ፈቃደኛ አይደለም ማለት ኮ እኮ እዚህ ድረስ እኮ የመጣሁት ያለውን ነገር ነግሬህ እኮ አስረድቼ በቃ ምንግባባ ከሆነ ነው እኮ እየነገርኩ እኮ አይደል ስነግረም ቤተሰቦችም እንዳቁ ነው እሺ እንደዛ ታስከፍል ነበር መናገር ያለብሽ ነገር ካለ ተናገር እኔ ወደ ቤት ልገባል እኮ እሺ ይናገራል ሁላ ነገር ካረጋችሁ አንተም እነሱም እኩል ማወቅ ያለባቸው ነገር ስላለ ነው ካሜራ ያስኩት ጉዳዮች ጊዜ በቃ የምታወኝ ነገር ካለው፣ እኔ ከዚህ በኋላ አንቺ ጋርም የምንነጋገርበት ምንም አይነት ነገር የለም። እየነገርኩ ጀምሬ እላለሁ። በዛ ሰዓት አንተ ወደ ወሎ መጣ አደለ? መጣ እኔን እዛ ጋር ትተኝ ወደ ወሎ መጣ። ቤተሰብ ጊዜ ውሰጅ ልክ ነው። እሱ ነገር ያደረከው ነገር ልክ ነው። በሰዓቱ ልክ መስሎ ተሰምቶ የነበረ ነገር ግን አሁን ላይ የሚያሳስበው ትክክል አልፈጠሩም ትክክል አይደለም እኔ ላይ ምን እንደሚፈጥር ምን አይነት ስሜት እንደሚሰማኝ ለስሜት የሳት ትጨነቅ ነው ያውም የአንድ ወር እርጉዝ ሆኜ ነው እንደዛ ያረከው አደለ እና በዛ ሰዓት ብዙም እኔ ብዙም አልቆየሁም አንተ ወደ ወሎ መጣ እኔ ብዙም አልቆየሁም አዲስ አበባ ላይ ወደ ወሎ መጣሁኝ እኔም ማለት ነው ቤተሰቦች ያሉት ወሎ ነው አንተም ቤተሰቦች ያሉት ወሎ ነው ስለዛ እንደ አጋጣሚ ደግሞ ቶፊቅ መጥቶ ነበር ወደ ደሴ ማለት ነው። ከዛው ቤተሰቦች ጋር ለሁለት ቀን ቆየሁኝና ነግራቸው ያለውን ነገር አስረድቻቸው ምናምን ቶፊቅ ጋር እየተደዋወለን ነበረ። ከዛ ቶፊቅ ደግሞ ያለውን ነገር ስነግረው በቃ እንደዚህ እንደዚህ በአለኝ አማር እኮ ምናምን ብዬ ሳወራው በቃ ለምን እንደዚህ እንደዚህ አድርገን እሱን አንፈትነውም አለኝ። ከዛ ተስማማን ባለው ነገር ጥሩ ሀሳብ ነው ምናምን አልኩት። ይህን ነገር ጀመርን፣ ሚዲያ ላይ በሚዲያ በሚዲያ ያወጣ ማለት ነው ነገሩ። በሚዲያ እንደዚህ እንትን እየቀረጸ ምናምን ታያለ ብለን ያሰብነው እንደ አማራጭ እሱን ስለሆነ ዩቱብ ላይ እየቀረጸ ፖስት ማድረግ ጀመርን ማለት ነው ቪዲዮዎችን። በዛ አጋጣሚም ሆነ አንተ አልመጣህም ነበረ ተደጋጋሚ ፖስት ሲደረግ ተደጋጋሚ ስታይ ነው ወደ አዲስ አበባ ከሄድን በኋላ ነው አንተም የመጣው። ወሎ ሁነን ያን ሁሉ ቪዲዮ ስንጭን አንተም ወሎ ተቀምጠ አልጠየክልም ነበር አይደለም? ምንድነው ነገሩ ብላ ጠይቀኝ ነበር። አሁን እሺ ምንድነው? ይሄን ተዛዛጅ ነገር አሁን ምን ማለት ኢንትሮም ላይ ይሄን ነገር አልተናገርኩትም፣ እዚሁ እኩል ስሙ ብዬ ቤተሰቦችም አንተም እኩል እንድትሰሙ ብዬ ነው ያለውን ነገር ያው ለእኔ ቶፊቅ አንተ እንደምታስበው አይነት ሰው አይደለም። ችግር የለውም ችግር የለውም። ሳምት ስማ ያለውን ነገር ተወቅ ነው ማውቅ እፈልጋለሁ እኮ ልጄ በጣም ተጎድቶብኛል። እሱም ነገር ልንገራችሁ በቃ ማሚም ያለውን ነገር ተወቅ። ደግሞ ሽማግሌ ተባልኩ። ልጄ እኮ በጣም ተጎድቷል አይደል? እሱ እናት እስከ መሆኔ ድረስ በጣም እኔንም አሞኛል። ልጄ ከእሱ በላይ ልጅ ብያመነሽ ነበራችን መናገር ያለብኝ አሞኛል። አሁን መግባት እፈልጋለሁ ብዬ ብለሽ ብዬሽ ነበር የተቀበልኩሽ። አንቺ ግን አልሆንሽም። ማለት የፈለግሽውን ነገር አሁን መስማት ፈልጋለሁ። ሁልንገራችሁ እሺ። ነገር አልገባም አልገባም። ያንተ ነገር ያመኛል። አዎ እኔ እንኳን ያው እንደ ሽማግሌም ቢሆን ረዥም ሰት ወር ያውተናል በጣም አውርታኛለች እና በጣም ሁሉም ነገር ግልጻ ሳይተኛለች ልጅ ወንድሟም ጋር ልጅዮም ጋር አገናኝተኛለች እና በዛ መሰረት ነው ያለው ነገር። እሱ ሀሳቡን ራሱ ትናገር ብዬ ነው እኔ ጋር ያወራነው ነገር። እሷ ደግሞ በራሱ በአንድ ቦታ ትናገር። ባጭሩ ለእኔ ቶፊቅ አንተ እንደምታስበው ሰው አይደለም። ቶፊቅ ጋር ቤተሰብ ነን፣ ወንድሜ ነው ለእኔ ቶፊቅ ማለት አው ተረጋጋ ማለት ነው ያለው። ተረጋግተ ብትነጋገሩ ጥሩ ነው። ላወራህ አይደል እንደዚህ ድረስ የመጣሁት የምን ወንድም ነው እሱን? ደግሞ እሺ፣ እኔ ማንን አምጥቼ ላስረላት? ከፈለክ ቤተሰብም ጋር መደወል ካለብን እንደውላለን። ይቺን ልጅ አምላህ እንዳትቀበል ወንድሜ ነው የሚል ታሪክ ቀሽ እኔ ቶፊቅ ወንድሜ ነው። ይሄን ነገር ያደረግነው አንተን ለመፈተን ነው። በቃ እንትን ስትሄድ እንዴት ነው በዚህ እንትኑ ነገም የማይሄድበት ነገም በቃ እንደዚህ ቤተሰቦችሽ ጋር ሄደሽ ተማከሪ የማይልበት ምንም ምክንያት የለም። ብዬ ሳወራው በቃ እንደዚህ እንደዚህ እናርግና ያለውን ነገር ለምን አንፈትነውም ብለን ያረግነው ነገር ነው። አንተን ለመፈተን ነው ሚዲያ ላይ ወጥቼ እንደዛ ሰው እንደዛም ስትሰደብም የነበረው ማለት ነው። ገባህ? እንደዛ እህትና ወንድምነታችንን እንደብቀን ብዙዎች አውቀዋል እኮ ብዙ ኦዲንስ አውቃሉ ወንድም እህቱ ናት ምናምን ብዙ ሰው አውቃል። ገባህ? አንቺ ያልሻለሽ ያው ገና ለገና ይሄን ነን አንቺ እኔና አንቺ ስንጋባው ይሄን አንቺ ግን ገና ቤት በእርግጥ ሊሆን ይችላል። አላቅሙት ባህል ምን የማውቀው እናችን ብቻ ነው ከቤተሰብ ማንንም ሰው አታውቅም። እናቴን ብቻ ነው የምታውቀው። ያንን ነገር ተጠቅመሽ አያውቅም ብለሽ ወንድሜ ነው የምትዩን ነገር ነው ያልሳመሽ ከፈለክ ለእናቴ ምን እንደውላለን። ቤት መሄድ ካለብን እናቴ ጋር ሂደን ያለውን ነገር ትነግራለች። እኔ ጋር ቶፊቅ እና ለኔ ቤተሰብ ወንድሜ ነው ለእኔ ቶፊቅ። ገባ ምንም የተፈጠረም ያልከው ሁሉም ነገር ውሸት ነው። በቃ አንተን እንትን ለማለት ነው እዛ ጋር አንተን ለመፈተን አንተን ያለህን ነገር አንተን ጽናት ለማወቅ ነው። እንደዛ ስንሆን የነበረው እኔ ጽናት እየሰጠኩ አውቄ እኮ ገብቼ እንደዛ ብለኸኝ ሄድክ አይደለ። እንደዛ አርገኸኝ ሄድክ። እኔ እኮ ለራሳችን ያደረግነው ነገር ነው አይደል እኮ እንደዛ ብለኸኝ፣ እኔ ደሞ በዛ ውስጥ ሆኜ እኔን ተታኝ መሄድ አልነበረብህም። ገብቷል። ስለዚህ በሰዓቱ ላይ እንደዚህ ሳማክረው በቃ ለምን እንደዚህ አናረግም ምናምን። ኖርማል ነው ወጣት ነው ይገባዋል ምናምን። እንደውም እምታምን ሁላ አንመሰለን ነበር፣ ግን አምነህበት አንተም ይሄን ነገር እንትን አልክ አዲስ አበባ ድረስ መጣ ማለት ነው። እኔም ምታምን አልመሰለኝ ነበረ ጸበይን የቻልኩት ነገር ያክል እሞክራለሁ ነገሮችን ለማስተካከል መሄድ ያለብኝ ክል ርቀት ይሄዳሉ ገባሽ አይደለ። መጣሁ፣ አዲስ አበባ ድረስ መጣሁ። ገባሻ ያን ሁላ ነገር አድርጊ በውስጥም ብዙ ነገር አወራን ለማስተካከል ስራ ሳንቺ ስትሆኑ የነበራችሁት እና እንደዛ አይነት ሁሉ ለመስዋዕትነት የከፈልኩት ከሆነ ይሄን ነገር ማድረግ የለብኝም ስላልኩ ነው። ገባሻል ይሄንን አንቺ የሚለው ነገር ማድረግ የለብኝም ይሄ ስላሰብኩ እዛ ድረስ መጥቼ ነገር ለማድረግ ፈልግ አልመጣም ነበር። ባለውበት ነበር የምትቀመጥ። ተረዳሽ ቢያንስ አንቺ ይሄ ነገር ከሆነ ከሆነ ነገር ነበር ለመፈተን ያደረኩ ባጭር እንዲሆን አልፈለግኩም። ምን ይነኛን ነገር ያመጣሁት በቃ በቃ አንተ ራስ ወደ ወሎ ልመለስ ነው የሚለውን ቪዲዮ ስትሰራ በቃ እንሂድ ብሎ ነበር ቶፊክ። አሁን ደግሞ ወሎ ስለሆንኩ ነው ያልተገኘው እንጂ ያለውን ነገር እሱ በደንብ ያስረዳህ ነበር። ግን እንደ አጋጣሚ ሆኖ እኔ አንተን ብዬ ወደዚህ መጣው፣ እሱ ደግሞ አልመጣም። አዲስ አበባ ነው ደሷ ብዬ ሁላ ነገር አዲስ አበባ ድረስ ብዙ ነገር እንዳሳልፍኩ ታቀላህ አይደል? እስኪ እሱ ጓደኛውን እሱ ያስታቀኝ ብለች መተሻላ ስንት ነገር ነው ያሳለፍኩት። ደሷ ብ ስንት ነገር እናቴ ጋር ስንት ነገሩ መስራት ብዙ ነገር ብዙ ነገር ቢያንስ እንደዛ እንደዛ በምሆንበት ሰዓት እንኳን ይሄን ነገር መናገር የለባትም ነበር። ይሄን ነገር መናገር ነበረብሽ እሱ ነው ለሱ ነገር እኮ፣ አሁን ደግሞ ይቅርታ እያልኩ ነው። በቃ ይቅርታ፣ እሱ ነገር ጥፋት ነው። ቶሎ ብዙ ነገር ትረሽብኝ። ደግሞ በሰዓት ሁለት ወር ሶስት ወር ነው ውስጥ እናቴ ናት። ስለዚህ እኔ ማስከፋት ነው መጀመሪያ እሷ እንዲያረጋግተን እኮ ሄደን እናወራታለን እኮ ያለውን ነገር። ግን እንደ እናት ወዳሽ አምናሽ ተቀበላሽ ቢያንስ ለሱ አትናገር ነገር። እሺ ለሱ ይቅርታ በቃ እሱ። እኔ እኮ ልክ ነኝ እያልኩ አይደለም። ያረኩት ነገር ልክ ነው እያልኩ አልነበረም። ሲጀመር መፈተን የሚባለውን ነገር ማድረግ አልነበረብኝም። ግን በሰዓቱ ላይ ስሜታዊ ስለነበርኩኝ፣ እሺ ብዬ ያረኩት ነገር ነው። በቃ ይሁን ብዬ መርጫ ያረኩት ነገር ነው ልክ አይደለም። ከፈለክ ደግሞ ካላመንክም ፎቶ አለ። ለምሳሌ ከዚህ በፊት እኔ እናንተ ሳንጋባ እኔ እና ቶፊቅ የተነሳናቸው ፎቶዎች አሉ፣ እሱን አሳያለሁ። ቪዲዮውም አለ። ቤተሰብ ነን ቤት እንደዚህ ሰብሰብ ብለን ያለውን ነገር አሳያለሁ። ቤተሰቦቼ ጋር ለእናቴም ደውለ እናቴም ቶፊቅ ምንሽ ነው ብትላት የወንድሜ ልጅ ነው ነው የምትል ትነግርሃለች፣ ያለውን ነገር ማለት ነው። እኔ እና እሱ ምንም እንትን የለን፣ ምንም ግንኙነት የለንም። እኔም ሳለቅስ አብሽሪ ብሎ የቆመልኝ ሰው በዛ ሰዓት እሱ ነው። ለኔ እንደ ወንድሜ በቃ አብሽሪ፣ ምንም አይክፋሽ፣ በቃ ይመለሳል፣ ይስተካከላል እኮ አማር ምናምን ስላናደርሱ ነው የሚሆነው ምናምን ብሎ በሰዓቱ ላይ ያለው ለእኔም እሱ ነው ገብቷል። ሌላ አመለካከት አይኖረ ስለሱ ይሄ ነገር ልክ ነውም ማለት አደለም። አጥፍቻለሁ፣ አውቃለሁ፣ ጥፋት ነው። ግን ከዚህ በኋላ ደግሞ ብዙ ርቀት መሄድ ስላልፈለግኩ ነው። ትናንትና ገብቼ ዛሬ ወደዚህ የመጣሁት ወደ አንተ ማለት ነው። ላይ ይቅርታ ይህ ልክ አደለም። ቤተሰቦች ማወቅ ስላለባቸው ነው ቪዲዮ እየቀረስኩት ያለሁት። መጫን አለብህ ይህን ቪዲዮ፣ ምክንያቱም ቤተሰቦችን ማወቅ አለባቸው። ያለውን ነገር ብዙ ነገር እያሉ እየተባልኩም ስለሆነ ማለት ነው

ሆነ ሰኔ ኮስዋና ሁላ ለማድረግ ፈልጌ ምናምን ደሞ ቢያንስ ምን ያክል ነገር ሁላ ነገር አሳልፍ ቢያንስ ትንሽ እንኳን አታስቢልኝ። ምን አዲስ አበባ ብዙ ያን እኔ ለአንቺ ብዙ ነገር ከፍዬልሳለሁ። ታውቂያለሽ ይቅርታ። እኔ እሱ ነገር ልክ ነኝ እያልኩኝ አይደለም፣ በቃ ይቅርታ፣ በቃ ይቅርታ ባባሉ እና ኧረ እንትን የሚሆና እሱ ምንም እያወራችኝ ያለው ነገር ምንም አልተዋጠልም። ምንም እያወራችኝ ያለችው የሆነ አሁን ምንም ይቅርታ አድርጉልኝ። በቃ ይሄ ጉባ አለ አይደለም አሁን እቤት እንደውል፣ ለእናቴ እንደውልላት። ካላመንክ ለእናቴ ወይ እንሂድ፣ እቤትሽ እናቴ ጋ እንሂድና ያለውን ነገር ከዚህ በኋላ ከዚህ በላይ የራስንም የማይሆን ላይፍ ውስጥ መግባት አልፈልግም። ከዚህ በላይ መጎዳትም አልፈልግም ምናምን ግን ከዚህ በላይ እንዴት አድርጌ ላስረዳሽ ያለውን? ቆይ እሺ፣ አንተ ማን ቢመጣ ነው የምታምነው? እሺ አንተም ነገር በቃ፣ እስኪ ያለውን ነገር አንተ ጓደኛ አይደለሁም። እሺ ቤት እንደውልሽ ለእናት በቃ፣ እኔ እኮ ልክነኝ እኮ እያልኩ አይደለም። ብዙ ነገር ሁሉ ብዙ ነገር እኔም ያለው በዛ መካከል

ማዘርን ደግሞ ቀስ ብለን እናስረዳታለን። ያለው ነገር አሁን መጀመሪያ አንተ ጋር አፍተባበሩ እንደዚህ በጣም እሺ፣ ችግር የለም በቃ። እንዴ ሰውን ከበደዱ በኋላ እንደገና ይቅርታ። የተበዳይ እኮ ናት፣ ምን ያስለቅሳል?